ሰላም ለእናንተ ይሁን ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ መልካም ነው? እኔ እግዚአብሔር ይመስገን ደህና ነኝ። አዴ ድራማ ክፍል አርባ ስድስት ተለቋል። እንግዲህ ለምለም ልትወጣ ስትል እላይ ይመጣና የኔ ቆንጆ ምን ነው በጠዋቱ ወዴት ልትሄጂ ነው ይላታል። እንግዲህ ለምለምም አዴን እመለሳለሁ ብያ ስላልመጣሁ ትጨነቃለች ደርሼ ልመለስ ትለዋለች። ኤላም በዚህ ጠዋት ቆይ፣ በኋላ ቆይተሽ ትሄጃለሽ ሲላት፣ ምነው ነው ትፈልገኛለህ እንዴ? ትለዋለች። ኤላም ሁሌም እንደፈለግኩሽ ነው የኔ ቆንጆ ይላታለኝ። እሷም ለምን እንደፈለግከኝ ንገረኝና ጨርሼ ልሄድ ትለዋለች። ኤላም ሊሊ፣ ከዛ ቤት ስትሄጂ ከቤዛ ጋር መገናኘታችሁ አይቀርም፣ ስትገናኙ ደግሞ ትጣላላችሁ ብዬ ፈርቼ ነው። እባክሽን ከእሷ ጋር አትጠይ ቤዛ በጣም ጥሩ ሰው ናት፣ አንቺ ስላላወቅሻት ነው እንጂ ይላታለኝ። ሊሊም እንግዲህ በጣም ታሳፍራለህ። ዛሬም ስለ እሷ ጥሩነትን እያወራህ ነው ትለዋለች። የለም እኔ እንጃ እንዴት እንደተመለከትሽው አላውቅም። እኔና ቤዛ ምንም የፍቅር ስሜት የለንም። ደግሞ አንቺ እንዴት ርካሽ አድርገሽ ብታስቢ ነው የጓደኝ የኔ ባርኪን ፍቅረኛ ከእኔ ጋር የፍቅር ስሜት ይሰማል ብለሽ የምታስቢኝ? ይላታል። ሊሊም አንተ እንደዚያ ይሰማሃል እያልኩ አይደለም ኤላ፣ ነገር ግን ቤዛ እንደዚያ እንደሚሰማት በጣም እርግጠኛ ነኝ ትለዋለች። ኤላም እባክሽ ሊሊ፣ እንደዚህ አጉል ተጠራጣሪ አትሁኝ። ይህ የአንቺ ሀሳብ ነው እንጂ እኔ እናሷ መሀል እንደዚህ ያለ ሀሳብ የለም፣ ሲል ሊሊም ጭራሽ እኔ እናሷ ማለት ጀምረሃል፣ ትለዋለች። ኤላም ሊሊዬ ለምን ዝም ብለሽ በሆነ ባልሆነው ነገር ትጨነቂያለሽ? እኔ የአንቺ ሰው ነኝ፣ ሁሌም ከጎንሽ ነኝ፣ ልታምኘኝ ይገባል፣ ይላታል። ሊሊም አምነሃለው እኮ ነገር ግን ትለዋለች። ኤላም ግን የሚባል ነገር የለም፣ እኔ የአንቺ ሰው ነኝ እኮ ምንም ልትጠረጥርኝ አይገባም። ደግሞም ቤዛም ጓደኛ ናት፣ እንደዚያም አምነሽ መቀበል አለብሽ ይላታል። ሊሊም ለአንተ የማይታዩ ለእኔ የሚታዩ ብዙ ነገሮች አሉ። ውስጤ ምንም ሰላም አይሰማኝም። የሆነ የሚፈጠር ነገር እንዳለ እየተሰማኝ ነው ትለዋለች ኤላም እንግዲህ ሊሊዬ፣ ምንም ነገር አትፍሪ፣ ሁሌም ካጠገብሽ ነኝ። ደግሞ አሁን ማማረር ሳይሆን ፈጣሪን ማመስገን ነው ያለብን። ምናልባት እማዬ አባዬን አሳምነው ሁሌም ካንቺ ጎን እንደምሆን እርግጠኛ ነኝ። መቼም አንለያይም ይላታል። ሊሊም አመሰግናለሁ ኤላ፣ ትተኸኝ ብትሄድ ምን ሊፈጠር እንደሚችል መገመት ይከብደኛል። ነገሮችን አስተካክላለሁ ብዬ አስቤ ነበር ግን ካላንተ ምንም ማድረግ አልችልም። አንተ ለእኔ ደካማ ጎኔ ነህ። በአንተ ጉዳይ ማንም ሰው ምንም እንዲናገረኝ አልፈልግም። ደግሞ ያችን ቤዛን ስርዓቷን አስዛታለሁ ትለዋለች። ኤላም ቆይ እስኪ ስሚኝ ሌሊ፣ አንቺ ከባርኪ ጋር ጓደኛ ናችሁ? እኔ ከሱ ጋር የፍቅር ስሜት አለብሽ ብልሽ ምንድን ነው የሚሰማሽ ይላታል። ሊሊም ባርኪ ጥሩ ጓደኛዬ ነው፣ ለአንተም ጥሩ ጓደኛ ነው። እንዴት ትጠረጥረኛለ ትለዋለች ኤላም፣ አየሽ ሊሊ፣ አሁን አን የተሰማሽን ነው ከጓደኝ ስትጠረጥርኝ የሚሰማኝ ይላታል። ሊሊም ይህ ቤዛ ለአንተ ከሚሰማ ስሜት ጋር አይገናኝም። ያችን ልጅ ልታርቃት ታርቃት እንደሆነ ራቃት ካለበለዚያ በእኔና በአንተ መሀል እንድትገባ እየፈቀድህላት ነው ያለኸው። እንግዲህ ምርጫው ያንተ ነው። እኔ መናገር ያለብኝ ነገር ተናግር ያለው ካለበለዚያ የራሴ ጉዳይ ብለው እንግዲህ ትሄዳለች። ይህ በዚህ እንዳለ ደግሞ አደይ ኩሽና እያለች ናወል ይሄድና ይሄዳለኝ። ከዛ ደግሞ ተከታትላ ሊዱ ትመጣለች። አደይ፣ አንቺ አደይ እያለች ትመጣና አንተ ደግሞ ከዚህ ምን ትሰራለህ? አንተም እንደ ዴብ ኩሽና መዋል ጀመርክ እንዴ ስትለው ዴብ ኩሽና ምን ይሰራል? ምን ሊያደርግ ይገባል ሲላት እንደ አደ ምግብ ለማብሰል ነው አትለዋለች። መቼም ምግብ እያበሰልኩ ነው አትለኝም። አንተም ናወል ስትለው ናወል ምንም መድረስ ነው አለመድረስ እየጠየቅኳት ነበር። ምን ነው ቸኮች የምትሄጅበት አለሽ እንዴት? ሲላት ሊዲያም እንግዲህ ና ኦልጋ ሊሄድ ነው ስትል፣ ከዛ ኤላ ጋር ሊሄድ ነው ስትለው እና ወልም ኤላ ደግሞ ማን ነው ይላት አለኝ። ከዛ ደም ይቀበል ልታደርግና የለምለም ፍቅረኛ ነው ትለዋለች። ከዛ ሊዲያም አደይ አላቅም ይባላል። እሺ ካላወቅሽ መጠየቅ መጠየቅ ነው። ኤላና ለም ለምን ተለያይተዋል? ፍቅረኛሞች አይደሉም አሁን ላይ። ከቤቱ አባሯት ነው ከዚህ እንደ እንዳደይ ሰራተኛ ነች ትለዋለች። ከዛና ወለም ቆይ ሴቶች ምን ሆነው ነው የቤት ሰራተኛ የሆኑት? አንዱን ሀብታም አግብታችሁ ድልቅቅ ብላችኋል አትኖሩም እንዴት ሲል አደይም ከማግባት መስራት ይሻላል።

ከሳና ወልም ቁንጅናችን ተጠቅመሽ በጣም ብዙ ሺ መንገዶችን በቀላል ማስተካከል ትችያለሽ፣ ሲል አዳይም አልገባኝም። እሴት ስለሆን ምን የተለየ ነገር አለ ቁንጅና ቢሆንም ደግሞ ለራስ እንጂ ለሌላ ለማንም አይጠቅም። ደግሞ እንዴት ሆኖ ነው እሴትነቴ ብቻ ስኬታማ ሊያደርገኝ የሚችለው? ይህኔ ጥረት ድካም ካልታከለበት ደግሞ አሁን ላይ ላለሁበት መሰረቴ እኔነቴ ነው

ከዛ ና ወልደን በአጭር ጊዜ ውስጥ የወር ደሞዝሽን የሳምንት ማድረግ ትችያለሽ። ቤተሰብሽንና ቤተሰብሽን እንዴት መቀየር እንደምትችይ ያሳይሻለው ሲል አደም ስኬት ማለት ከፈጣሪ ጋር መጣላት ያልሆነ ከፈጣሪ ጋር መጣላት መጣላት ከሆነ ገንዘብን መሰብሰብ ከሆነ ይቅርብኝ። ህልሜን በራሴ ጥሬ ግሬ አሳካዋለሁ ስትለው፣ ናወልም መቼም አይሳካልሽም እድሜ ልክሽን እየፍቅርና የሌሉ ተመላላሽ ሰራተኛ ሆነች ነው የምትቀሪ እያላት ነበረ። ይህ በዚህ እንዳለ ደግሞ እንግዲህ ቤዛ ዴብ ክፍል ትሄድና ነቅተሃል እንዴት ስትለው ምንፈልገሽ መጣሽ? ይላታል። ያንን ከንቱን ፈልጌ የነበረ ያቸውን ወጣው በይሆን አንተ ከፈለከኝ ያለው ስትለው፣ ዴብም ከባርክ ጋር መቼ ልትጋቡ ወሰናችሁ? ይላታለች። ቤዛም አልወሰን ነው ምን ነው ሚዜ ለመሆን ለመሆን ቸኩለሃል እንዴት ትለዋለች። ከባርኬ ጋር ትንሽ ስለተጋጨን አላወራንበትም። ለዚያ ነው የጠየቅኩሽ ይላታል አለኝ እንግዲህ። ቤዛም ለምንድን ነው የተጋጫችሁት? በዚያች ባዴ ምክንያት ነው አደል ትለዋለች። ከዛ ዴብም ይህንንም ነገሮሻ፣ ሲላት ፍቅር እንደነገረችው ትነግረዋለች። ከዛ ቤዛም ቆይ ግን ባርኬ ከሰራተኛ ጋር እንዴት እንደዚህ ያለ ነገር ያስባል? ኤኮ ራስን ማርከስ ነው ስትለው፣ ዴብም ቤዛ፣ የሰው ልጅ ሸቀጥ አይደለም፣ እሺ፣ እርካሽ የሚባል ፍጡር አይደለም፣ አትሳሳች ከዛ አንተማ፣ ምን ታደርጋለህ? አንዴ ገብቶልሃል። አደይ በጣም ከባድ ሰው ናት ማለት ነው ትለዋለች። ዲብም ስለማታውቂው ነገር ስለማታውቂው ሰው እርግጠኛ ሆነሽ አትናገሪ፣ ተጠንቀቂ። አደይ ጥሩ ሴት ናት። ጥሩነቷን ደግሞ ልታውቂ የምትችው ቀርበሽ ስታያት ነው። ቀርበሽ ስታያት ግን እንዲህ ነች እንዲያነች ቀርበሽ ሳታያት ግን እንዲህ ነች እንዲያነች ማለት አትችም ይላታል ከዛ እሷም ቤዛም እንግዲህ ላቃት አልፈልግም። እንት ሰራልኛለሽ ትሰራልኛለች ጭራሽ ከባርክ ጋር የሆነ ግንኙነት እንዳላሰሰማ ፍቅርን አላምን ብዬ እንጂ መጥቼ ባንቃት ደስ ይለኝ ነበረ ይላታል። ሌብም ስነ ስርዓት አደይን እንደዚህ አትናገሪያት ይላታል። ቤዛም ልጅቷ ምኗም ምኗ እየሳባች ነው፣ ምንም የሚስብ ነገር የላትም ትለዋለች። ከዛ ዴብም እሱን ለእኔ ተው ላፈቀርኳት ለምወዳት አንችን ይህ አይመለከትሽም ይላታል። ይህ በዚህ እንዳለ ደግሞ እንግዲህ ቁርስ ከበሉ በኋላ ቀውን ስታነሳ እና ውል እጅ ሽባረክ የሚጣፍጥ ምግብ ነው የሰራሽው፣ ሲላተኝ። ከዛ ቤዛ ደግሞ ይሄ ደግሞ ምን ቤዛ፣ ምን ምግብ ነው ደግሞ ይሄ? አሁን የፈለግከው ነገር ካለ ተናገር ትለዋለች። ከዛ ሊዱም ቀበል ላድርጋ፣ አው ልክ ነሽ ከዚህ ቤት ምንም ምግብ ልዩነት የለውም። ፍርፍር፣ እንጀራ፣ ሽሮ በቃ ተመሳሳይ ነገር ነው ሁሌም የሚሰራው። በጣም ይሰለቻ ስትል ከዛ ደግሞ ካልጣፈጣችሁ ለምን ጥርግ አድርጋችሁ በላችሁ? ጥርግ አድርጋችሁ ከበላችሁ በኋላ እንደዚህ ማለት ቅናት ነው የሚመስለው ይልና ናወልም ይለዋል ከዛ ዴብም ናወልም ሴቶች ባደ ይቀኑባታል ይላቸዋለኝ። ከዛ ፍቅርም ማነው እባክህ በዚች የሚቀነው ይላለኝ። ማነው ደግሞ በዚች የሚቀነው? ትላለች ፍቅርም። ከዛ ዴብም አሁን ጭቅጭቁን ተውትና ናውል፣ ከዚህ ቤት ለምን ቆየ ሲነጋ ላይ አልፈልግም አላልክሁም ነበር እንዴ? ሲለው ናውልም ይቅርታ ዴብ፣ ከዚህ በኋላ ከዚ ለትንሽ ጊዜ መቆየት ይኖርብኛል ፍቃደኛ ከሆናችሁ ነው ሲል ፍቅርም ቀበል ላድርጋ፣ አዎ ትንሽ መቆየት አለበት ናውል ትላለች ከዛ ለምን ሲል እንግዲህ እሷ ያቀደችው እቅዷ እንግዲህ ስላለ ፍቅር የተከራየበት ቤት እንደ እንግዲህ ነው የተከራየበት ቤት እንደተቃጠለ እቃም ገዝች፣ አዲስ እቃ ገዝች እስከማስተካከል ሲለው ከዛ ዴብን ፈቀደለት። ከዛ ቤዛ በመሀል ድራማ እየተጫወትክብን ነው ወይስ የእውነት ግን ስትል ፍቅርም የሱን ይስጥሽ እንዳለልሽ እንግዲህ እርግማን ይሆንብሻል ትላታለች። ከዛ ዴብን ፈቀደለት። እንትና ሲመጣ ባርክ ሲመጣም ደግሞ ከሱ ጋር እንነጋገራለን ሲል፣ ቤዛም እና አሁን ከዚህ ቤት መቆየት ከፈለክ እኔ ነው ማስፈቀድ ያለብህ ብላ ተነስታ ትሄዳለች። ለዛሬ የነበረኝ ይህን ይመስላል። ላይክ፣ ሰብስክራይብ አድርገው። አመሰግናለሁ።